እናንተ መስጂድ ማለት ትንሹ ጀነት ማለት ነው። እንዴት እንዴት ደስ ይላል! እንዴት ደስ ይላል! ከዛ ጠብቃሉኝ። ሁሉም ቁጭ አሉ። ተቀመጥኩ። የተወሰነች ነገር መሰረታዊ እስልምና የሚባሉትን ነገር ነገሩኝ። እኛ የምናመልከው አንድ አምላክን ነው ምናመልከው ነቢዩ መሐመድ የአላህ መልእክተኛ ነው። ይሄ መሰረታዊ ትምህርታችን ነው አሉኝ። እሺ ከዛ ነገሩን ላሳጥረውና ሙስሊሞች ያው ስግደቱ ሰዓት ደረሰ፣ ሰዎች መሰባሰብ ጀመሩ። ከዛ ውዱ እንዴት እንደሚደረግ ወስደው አሳዩኝ። ከዛ ታጠብኩኝ፣ አብሬያቸው ቆምኩ። እኛ እንደምንሰግደው ትሰግዳለህ አሁን አንተ አዲስ ነህ። ነቢያችን ምን ብሏል መሰለ፣ በአንድ ጊዜ ሁሉም ነገር በፍጥነት አይለመድም። ቀስ ብለህ ነው የምትለምደው። ስለዚህ ረጋ ብለህ ነው የምትለምደው አይዞህ አሉ። እሺ አልኩ። ከዛ መሃላቸው አስገቡኝና ቆሙኛ። አንተ እኔ እየተዋረድኩት ወራዳ ሆንኩ ሰው መሃላቸው ቆምኩ ከነሱ ጋር አበሬ ፈጣሪን ይቅርታ ልጠይቅ ምህረት ልጠይቅ በጸሎት ፈጣሪን ልለምን አበሬያቸው ቆምኩ። እንዲህ ነው የሚጸልየው፣ እንደዚህ ኢማሙ ሲናገር፣ አንተ እንደዚህ እንደዚህ ትላለህ፣ አሁን አለመድክም፣ ቀስ ብለህ ትለምዳለህ ብሎ የሆነ የሚነገረውን ነገር ነገሩኝ። ከዛ ሰላት ተጀመረ፣ መሀላቸው ቆምኩ አበሬያቸው። እንደሚሰግዱት ምንም ብዙም አልከበደኝም፣ ምክንያት ቪዲዮም ትንሽ አይቼ ነበረ። ሰገድኩኝ። ጨረስኩኝ። ከዛ በኋላ ኢማሙ መጣ። ለኢማሙ አስተዋወቁኝ። ከዛ አዲስ ልጅ ሙስሊም መጧል ብሎ ኢማሙ ደግሞ ለሁሉም ነገራቸው። ወዳጄ ስልኬ ልንገር እስካሁን ድረስ እንደዚህ ወዳጅ የለኝም። ሁሉም ስልካቸውን ሰጡኝ። እንካ የሚቸግር ነገር ካለ ወይም ደግሞ የማታውቀው የሆነ የምትፈልገው ነገር ካለ እኛ አለንልህ። ሙስሊሞች ሁላችንም ወንድማማቾች ነን እህታማቾች ነን መከሩኝ። ምን አሉ ምን አሉ። ከዛ በኋላ በጣም በቃ እና ልቤ ውስጥ ያ የተሰማኝን ሰላም እና ደስታ ልነግራቸው አልችልም። ሰላም፣ ልብስ እንደዚህ፣ ሽቶ። ሶማሌዎች ደግሞ መጣና ስለ እስልምና የተወሰነ ነገር ጠየቀኝ። እንዴት እስልምና ልትቀበል ቻልካለኝ መቼም አይን እያየ እዚህ ቲክቶክ ላይ እንደዚህ እንደዚህ ነበርኩ ማለቱ ይከብዳል በዚህ ዘመን ላይ እንደዚህ አይባልም አይባልም። ስለዚህ አይ እኔ ቁርአንን አነባለሁ እና እንዲሁ የፈጣሪ ቃል ልቤን ሁልጊዜ ጊዜ እያስተማሪ ነበረ ከልቤ ቃሉን እየተረዳሁት ነበረ ብዬ ለኢማሙ አስረዳሁት ደስ አለው ግን አለኝ፣ እኔ አንድ ነገር ልምከር አለኝ። እቺን ምክር እኔ ለሁል ጊዜ እንዲይዛት ነው የነገረኝ። በጣም ተገርሜ ነው የወጣሁት። እቺን ምክር ላካፍላችሁ ነው ባይዘወ፣ ይህንንም ላይ የከፈትኩት ኢማሙ ምን ብሎ እንደመከረኝ ታውቃላችሁ? የክርስቲያኑ ትልቁ ችግር አለኝ፣ መጽሐፍ ቅዱስን በራሳቸው ነው የሚተረጉሙት። ቁርአንን አለኝ በራስህ እንዳተርጉ የማታውቀው ነገር ካለ ቀስ ያልክ ተማር። መማር ካለበት ተማር። በአንድ ጊዜ ሁሉም ነገር አይለመድም ሲለኝ ይሄንን ትምህርት ነው ይዤ ወደ ቤት የተመለስኩት። ትልቅ ትምህርት ነው። ከዛ ነገ ጁማ ነው። ጁማ በእስልምና ትልቅ ቀን ነው። ትልቅ ትልቅ ብዙ ምክንያቶች አሉት። ጁማ እና በጣም ነገ ቀጠሮ ሰጡኝ። ነገ እንዳትቀርበ እንዳትቀር አሉኝ። ከሰዓት አካባቢ ወደ 60 ነው ያሉኝ። ከአስራ ሁለት ሰዓት እስከ አንድ ሰዓት ባለው ስራ ስለሆንኩ በዚህ ሰዓት ከቻልክ እንደምንም ብለን አሉኝ። እሻልኳቸው ግቃ፣ ተሳስመን ተቃቅፈን፣ ምን ብለን ተለያየን እና ይሄን ልንገራችሁ ብዬ ነው። በጣም ነው ደስ ያለኝ። እውነቴን ነው የምላችሁ፣ በጣም ደስ አለኝ።